እምናላችሁ፣ የተወደዳችሁ በናፖሊ የዚህ ዓመት የሴሪያ አሸናፊነት ውስጥ የስኮት ማክቶሚና ሚና በጣም የጎላ ከመሆኑ የተነሳ አሁን ከሁሉም የናፖሊ ተጫዋቾች በላይ በእንግሊዝም ደግሞ በጣሊያንም ብዙሃን መገናኛዎች ጎላ ብሎ ስሙ የሚነሳው እርሱ ነው። በናፖሊ በዚህ ዓመት አስራ ሁለት ጎሎች አስቆጥሯል። በሴሪያውም የዓመቱ ኮከብ ተጫዋች ተብሎ ተመርጧል። ይሄ ባለፈው ክረምት ከማንቸስተር ዩናይትድ ወደ ናፖሊ የተዘዋወረው ተጫዋች ነገር ግን አንዳንድ ጊዜ የአንድ ዝውውር አለመሳካት ለሌላ ተጫዋች እንዴት የእድል በር እንደሚከፍት ታያላችሁ። ያኔ ናፖሊ ብሬሽያኒኒ የሚባለውን ተጫዋች ነበር ማምጣት ይፈልግ የነበረው የእሱ ዝውውር አልሳካ ሲል እና ወደ አታላንታ ሲጓዝ በሱ ፈንታ ነው ስኮት ማክቶሚናይን ያስፈረሙት። ያው አንቶኒዮ ኮንቴ ስለ እንግሊዝ ፕሪምየር ሊግ ባለው እውቀትም የተነሳ በኢንተር በነበረበት ጊዜ እንዳደረገው የፕሪምየር ሊግ ተጫዋቾችን ይወዳል። ግን የዚህ ተጫዋች ትራንስፎርሜሽን በጣም አስደናቂ ነው። ከዚህ በፊት አንድ ፕሮግራም ሰርተን ነበር። ከዚህ በፊት በማንቸስተር ዩናይትድ እንደምናውቀው አይነት ተጫዋች አይደለም፣ በጣም የተለወጠ ነው። እንደው በማንቸስተር ዩናይትድ በነበረው ስታይል አይደለም ስኬታማ የሆነው፣ ሌላ አይነት ተጫዋች ነው። ትራንስፎርምድ ሆኖ ነው እዛ ስኬታማ የሆነው ይላሉ። እንደ ተጫዋች ለየት ያለ ተጫዋች ነው። ራሱ ታሪኩንም ስታዩ ምክንያቱም የሆነ ጊዜ በድንገት ያደገ ተጫዋች ነው በቁመት ማለት ነው። እንደው ሰሞኑን ስለ ፋቢያን ሩይዝ እያነበብኩ ነበር፣ ስለ ፓሪ ሳን ጀርማው ተጫዋች የሆነ ጊዜ አጠር ያለ ተጫዋች ስለነበር በቁመቱ ማለት ነው፣ እንደ አጫጭሮቹ ቴክኒሽያን የስፔን ተጫዋቾች አይነት ነበር። ከዚያ የሆነ ክረምት ላይ ቁመቱ ድንገት ምዝዝ አለ። አንዳንድ ሰዎች አሉ እንደዚህ የሆነ ሰዓት ላይ ከጥቂት ወራት በኋላ ስታዩቸው ረዝመው የምታያቸው ልጆች አይደለም፣ ከመቼው እንደዚህ ያደግ የምንላቸው አይነት ማለት ነው። ስለዚህ ፋቢያን ሩይዝ ቁመቱ ሲረዝም የጨዋታ ስታይሉንም ሪአጀስት ማድረግ ነበረበት። ተመሳሳይ ነገር ስኮት ማክቶሚናይ ገጥሞት ነበር። እስከ 18 ዓመቱ ድረስ ይሄ ተጫዋች ቁመቱ ሜትር ከ60 ሴንቲሜትር ብቻ ነበር። የሆነ ጊዜ ግን በድንገት በአንድ ክረምት ብቻ 31 ሴንቲሜትር ጨመረ። አንዳንድ ሰዎች እንደሚሉት ከእግሩ የሆነ በሆነ ማሽን ወደ ላይ እንዲረዝም እንደተደረገ አይነት ማሽን ይመስላል ይላሉ። ድንገት ነው በቃ ያደገው፣ 31 ሴንቲሜትር በአንድ ክረምት ያደገው እና በኋላ ለዩናይትድ አካዳሚ ይጫወት በነበረበት ጊዜ የቁመቱን እንደዚህ መርዘም ያዩት የአካዳሚ አሰልጣኞች ይህ ተጫዋች ክሮስም ለማጥቃት ቁመቱ የተመቸ ስለሆነ አጥቂ ሆኖ መጫወት አለበት ብለው ወሰኑ። ግን ሰር አሌክስ ፈርጉሰን አንድ ጊዜ የማንቸስተር ዩናይትድ ከ18 ዓመት በታች ቡድንን ልምምድ ለማየት በልምምድ ሜዳው በተገኙ ጊዜ የተጫዋቹን የጨዋታ ባህሪ ያስተዋሉና ይሄ ተጫዋች የበለጠ ስኬታማ የሚሆነው አማካይ ቢሆን ነው ብለው ተናገሩ። እና ከዚያ በኋላ አማካይ ሆኖ ሲጫወት ቆየ። ለማንቸስተር ዩናይትድ ዋናው ቡድንም ሲጫወት አማካይ ሆኖ ነው የተጫወተው። ነገር ግን ይሄ በቁመቱ ድንገት መርዘም ምክንያት የማንቸስተር ዩናይትድ የአካዳሚ አሰልጣኞች ቁመቱን ብቻ አይተውም ቢሆን ግን አጥቂ አድርገው ማስለመዳቸው በዚህ ዓመት እንደ አጥቂ ላስቆጠራቸው ጎሎች ጥቅም ሰጥተዋል የሚሉ ሰዎች አሉ። ምክንያቱም አጥቂ ሆኖ በነበረበት ጊዜ አጥቂዎች የበለጠ የሚረዷቸውን የጎል ማስቆጠር ስልቶች እንዲያውቅ እድል ሰጥቶታል። ለምሳሌ ክሮስ ሲደረግ ኳሱ የቱጋ ሊያርፍ እንደሚችል አስቀድሞ መገመትን የመሳሰሉ ነገሮች እና በዚህ ውድድር ዘመን ብዙዎቹን ጎሎች ሳጥን ውስጥ እየተገኘ እንደ አጥቂ ወይም እንደ ሁለተኛ አጥቂ ነበር ያስቆጠራቸው። አሌክስ ፈርጉሰን ትክክል ነበሩ። ተጫዋቹ ትክክለኛ ቦታው አማካይ ነው። ምን አይነት አማካይ? እሱን አነሰዋለሁ። ግን የሚያጠቃ አማካይ ሆኖ መጫወቱ ማስተዋላቸው ትክክል እንደነበር ያሳያቸዋል። ነገር ግን አጥቂ ሆኖ ደግሞ መሰልጠኑ እንደ አጥቂ አይነት ጎሎችን እንዲያስቆጥር ጠቅሞታል። አሁን ሁሉም ቦታ የሚጫወት ተጫዋች ነው። በዚህ ውድድር ዘመን የዚህ ተጫዋች ሚና እንዴት ተብሎ መገለጽ እንዳለበትም ሁሉ ይቸግረኛል። ምክንያቱም አንዳንድ ጊዜ ጣሊያኖቹ ሜትዛላ ዛላ የሚሉት ስምንት ቁጥር ሆኖ መጫወት አለ አይደለም። ከዛም በአንጊሳ ጎን ሆኖ ስምንት ቁጥር ሆኖ ይጫወታል። ከሉካኩ አጠገብ ሆኖ ሁለተኛ አጥቂ ሆኖ ይጫወታል። ቡድኑ በሚከላከልበት ጊዜ ሶስተኛው አማካይ ሆኖ ይጫወታል። ቡድኑ ደግሞ ዴቪድ ኔሬሽን ካጣ በኋላ በአራት አራት ሁለት ሲጫወት የግራ ክንፍ ተጫዋች ሆኖ ይጫወታል። ሁሉም ቦታ የተጫወተ አይነት ተጫዋች ነው። ኳስ ይቀማል፣ ለአጥቂው ሰፖርት ይሆናል፣ ኳስ ክሊር ያደርጋል። ለቨርቲካላይዜሽን ወይ ቶሎ ቶሎ ኳስ ወደፊት እንዲሄድ ማድረግ ይችላል። ኳስ እየገፋ ይሄዳል። በሚያስገርም ሁኔታ ብዙ ድሪብል አድርጓል። ስኮት ማክቶሚናይ በዚህ ውድድር ዘመን ደግሞ ጠንካራ ሰራተኛ ነው። ከሁሉም የሴሪያ ተጫዋቾች በላይ ብዙ ኪሎ ሜትር የሸፈነው ተጫዋች እሱ ነው፣ ከሁሉም ተጫዋቾች በላይ እና ያስቆጠራቸውን ጎሎች ደግሞ ስታዩ በቀኝ እግሩ፣ በግራ እግሩ፣ በጭንቅላቱ፣ ከርቀት ክሮሶች እያጠቃ በመጨረሻው ዕለት ደግሞ የሀፍ ባይስክል ኪክ የሚሉትን የግማሽ መቀስ ምት ጎል፣ በተለያዩ አይነት ጎሎች ነው ያስቆጠረው። ደግሞ ፉክክሩ በጦፈበት የመጨረሻዎቹ ሳምንታት ከመጨረሻዎቹ ሰባት ጨዋታዎች ስድስት ጎሎች አስቆጥሯል። ነገሮች የበለጠ አስፈላጊ በሆኑበት ወቅት ነው ጎል ያስቆጠረው ካስቆጠራቸው አስራ ሁለት ጎሎች ስምንቱ ውጤቱ ዜሮ ለዜሮ በነበርበት ጊዜ ያስቆጠራቸው ጎሎች ናቸው ወይም እሱ ያስቆጠረው ጎል ናፖሊ አንድ ለዜሮ እንዲመራ ያደረጉ ውድ ጎሎችን ነው ይህ ተጫዋች ያስቆጠረው ባለፈው ክረምት እንግዲህ ወደ ኋላ ተመልሰን ስናይ የማንቸስተር ዩናይትድ አንዳንድ ውሳኔዎች አሉ ብዙ ጊዜ ግራ የሚያጋቡን ተጫዋቹ መሸጡ በወቅቱ መቼዝ ከዩናይትድ ጋር ባለው የታሪክ ትስስር ምክንያት 20 ዓመት ገደማ በክለብ ውስጥ ስለቆየ ከአካዳሚ ውስጥ የወጣ ተጫዋች ስለሆነ እና እውነተኛ ዩናይትዳዊ ስለሆነ በእነዚህ ሴንቲሜንታል ምክንያቶች ያስቆጭ ነበር። ትልቅ ተጫዋች አጣን የሚል ስሜት አልነበረም። ለዩናይትድ ደጋፊዎች ከባድ የነበረው ነገር ግን እዛ ላሉት የማንቸስተር ዩናይትድ ደጋፊዎች ግን ከኛ መካከል አንዱ ሄደብን የሚል ሴንቲሜንታል ምክንያት የነበራቸው የማንቸስተር ዩናይትድ ስሪት የሆነ ልጅ ስለሆነ ግን ትልቅ ተጫዋች ማንተካው ተጫዋች አጣን የሚል ስሜት ግን የነበረ አይመስለኝም። ጠቃሚ ተጫዋች አጣናል የሚል ስሜት ሊኖር ይችላል። ግን የማይተካ ተጫዋች ነው ያጣ ነው የሚል ስሜት ግን የነበረ አይመስለኝም። ግን ይሄ በናፖል ያደረገውን ነገር ባለፈውም የውድድር ዘመን ያደርግ ነበር። በማንቸስተር ዩናይትድ ተጫዋችነት፣ በተለይ ባለፈው የውድድር ዘመን አንዳንድ ጠቃሚ ጎሎች አስቆጥሯል። የሸጡት ኤሪክ ተን ሃግ በኃላፊነታቸው እንዲቆዩ ምክንያት የሆኑ ጎሎችን ጭምር። ሞሪኞ ናቸው ለመጀመሪያ ጊዜ በዩናይትድ ዋናው ቡድን ውስጥ ያጫወቱት። ሶልሻ ራኝክ፣ እና ቴንሃግ አሰልጥነውታል። ግን ቴንሃግ ባለፈው የውድድር ዘመን ጫና በበረታባቸው ጊዜ ኦክቶበር 2023 ላይ እየተመሩ በብሬንፎርድ ቀይሮ አስገቡት። ሰማንያ ሰባተኛው ደቂቃ ላይ ኦልትራፎርድ ላይ ነው ጨዋታው ይደረግ የነበረው። ከዚያ በተጨማሪ ሰዓት ሁለት ጎሎችን አስቆጠረላቸውና አሰልጣኙ ጊዜ እንዲገዙ ምክንያት ሆነ ሁሌም ቢሆን ብዙም ባይሆን ጠቃሚ ጎሎችን ለዩናይትድ ያስቆጠር ነበር ይልቁን ባለፈው የውድድር ዘመን ነገር ግን አሰልጣኙ በአንዳች ወይ በሌላ ምክንያት ብዙ ድል ሊሰጡት አልፈለጉም ስለዚህ ክረምት ላይ መሸጡ አስፈላጊ ነበር መሸጡ በአሰልጣኙ እቅድ ውስጥ ስፍራ ስለሌለው ብቻ ሳይሆን እንደ ፋሽን እየተቆጠረ ያለ አንድ ነገር አለ የአካዳሚ ተጫዋቾችን ለትርፍ የመሸጥ ልማድ ይሄ በማንቸስተር ዩናይትድ ብቻ የሚደረግ አይደለም፣ በሁሉም የእንግሊዝ ክለቦች የሚደረግ ነው። ስለዚህ ዩናይትድ ለነገሩ በ2023ም ለዌስትሃም ሊሸጠው ይፈልግ ነበር። በዝውውር ሂሳቡ ላይ ስምምነት ስላልተደረሰ ነው ዝውውሩ ያልተሳካው። የቡድኑ እቅድ ውስጥ ቦታ እንደሌለው በዚህ መረዳት ትችላላችሁ። በኋላ ጆቫኒ ማና የሚባሉት የናፖሊ ስፖርት ዳይሬክተር ወደ ቤቴ መጡ፣ ይላል እሱ ሲናገር። በጣም ጥሩ እቅድ እንዳላቸው አሳዩኝ። ስለ ናፖሊ እና ስለ ኔፕልስ ባህል፣ ስለ ክለቡ ታሪክ፣ ስለ መለያው ምንነት፣ ስለ አትዙሪ ምንነት እና ስለ ኔፕልስ ሁሉንም ነገር ነገሩኝ፣ ስለዚያ ታሪካዊ ስቴዲየምም። ለእኔ ከዛ በኋላ ለውሳኔ ይቀላል ነበር አለ። ውብ ፀሐይ፣ የሚያምር የባህር ዳርቻ፣ የኔፕልስ ምግብ እንዲመቸን ይጠቅመኛል ብሎ ይናገራል። የ2023ቱ የናፖሊ የሴሪያ ድል ውስጥ የክቫራና የኦሲመን አስተዋጽኦ ጎላ ብሎ መነገር ካለበት የአሁኑ ደግሞ የስኮት ማክቶሚና አስተዋጽኦ ጎላ ብሎ ይታያል። ያው እንደዛኛው የናፖሊ ቡድን ቄንጠኛ ቡድን አይደለም ፤ ይሄኛው የበለጠ ፕሮሌቴሪያን ነው ይባላል። የበለጠ ታጋዮች፣ የበለጠ ሰራተኞች አይነት ቡድን ነው። ሉካኩ ጎል ባያስቆጠር ራስ ፓዶሪ ጎል ያስቆጥራል። ቦንጆርኖ ቢጎዳ ራህማኒ የቡድኑ ዋና የተከላካይ አለት ይሆናል። ግን የበለጠ ሰራተኛ የበለጠ ትጉህ ቡድን ሆኖ ታዩታላቸው። በዚህ የኮንቴ ቡድን ውስጥ አንዳንድ ሰዎች የስኮት ማክቶሜናይን አስተዋጽኦ ራሱ ኮንቴ የዩቬንቱስ አሰልጣኝ በነበረበት ጊዜ አርቱሮ ቪዳል ከነበረው አስተዋጽኦ ጋር ያነጻጽሩታል። ያኔ ቪዳል ጎል አስቆጣሪም ነው እያንዳንዱን የሜዳ ክፍል ያካልላል። አሰልጣኙ በጨዋታ ውስጥ ማድረግ ለሚፈልጋቸው ታክቲካዊ ለውጦች በጣም አስፈላጊ መሳሪያ ተደርጎ ይታይ ነበር። አሁን ማክቶሚናይ መጣ። ስለዚህ ኮንቴ በጨዋታ መሀል የሲስተም ለውጥ ማድረግ ሲፈልግ ለዛ ፊት የሚያደርግ ቨርሰቲሊቲ አለው። እንደፈለገ የተለያየ ቦታ ይዞ መጫወት ስለሚችል ማለት ነው። ከማክቶሚናይ ጋር ለምሳሌ በ352 በጨዋታ መሀል እንዲህ አይነት ሲስተም ዲቫይዝ ቢያደርግ ለሜትሳለ ሳለ እንደ ስምንት ቁጥር ይጫወታል ማለት ነው። በአራት ሶስት ሶስት ቢጫወት፣ በአራት ሁለት ሶስት አንድ ደግሞ ሲጫወት እንደ መሀል አማካይ እንደ ሴንትራል አማካይ እና እንደ ላተራል የማጥቃት አማካይ ሆኖ ይጫወታል። ከአጥቂው አጠገብ ይሆናል። አራት ሁለት አራትን በጨዋታ መሀል ሲተገብር የመሀልም ተጫዋች መሆን ይችላል፣ ወይም የግራ ክንፍ የማጥቃት ተጫዋች ሆኖ ይጫወታል። የተለያየ የሜዳው ክፍል ላይ መገኘት የሚያስችል ችሎታ ያለው ተጫዋች ነው። ግን እሱ ብቻ ሳይሆን ባለፈው የውድድር ዘመን የተቀዛቀዘ የውድድር ዘመን ያሳለፉት ሌሎቹ የናፖሊ አማካዮች እንዲነቁ ምክንያት ሆኗል። ጥሩ ተጫዋቾች የሚያደርጉት እሱን እነሱ ጥሩ መጫወታቸው ብቻ ሳይሆን በአጠገባቸው ያሉ ተጫዋቾች እንዲጎሉ ማድረግ መቻላቸው ነው። ሎቦትካ ብዙ ቢጎዳም በዚህ የውድድር ዘመን በተሰለፈ ጊዜ ሁሉ ግን የናፖሊ ኮንትሮል ሩም እሱን የነበረው። አምና ይህንን አያደርግም ነበር። የማክቶሚና የመምጣት ብዙን የፊዚካል ስራ እንዲሰራለት እድል ስለሆነ አሁን እሱ የበለጠ ጨዋታውን ኦርኬስትሬት ያደርጋል። አንጊሳም በጣም ጥሩ የውድድር ዘመን ያሳለፈው ከኋላ ቦንጆርኖ የራህማኒ ምርጥ ከለላ አላቸው። ጠንክሮ የሚሰራ ከፊት ፕሬስ የሚያደርግ፣ ቡድኑ በሚከላከልበት ጊዜ በትጋት የሚከላከል ሉካኩ ሁሌ ጎል የማስቆጠር ሸክም የለበትም። አሁን ለዛ ቢሆንም የመጣው ነገር ግን ከሱ በሁለት ብቻ ያነሰ ጎል ያስቆጠረ ተጫዋች አለ። የፍጹም ቅጣት ምት መቼም አይደለም። ደግሞ ደሞ ጎሎቹም ሚዛናቸው ከፍ ያለ ነው። በማንቸስተር ዩናይትድ በነበረበት ጊዜ ይሄ ተጫዋች በአብዛኛው ከሰራተኝነት ጋር ከኳስ ውጪ ባለው ጥቅም በትጋቱ ከፍሬድ ጋር በተለይ በሶልሻ ዘመን በትልልቅ ጨዋታዎች ላይ ማክፍሬድ ፍሬድ የሚሉት ጥምረት ነበር። አይደለም የበለጠ ለተከላካዩ መጋረጃ እንዲሆኑ እንደ ተከላካይ ሁለት ፒቮቶች የሚታዩ ተጫዋቾች ነበሩ። ይሄ ስለ ሁለቱም ተጫዋቾች ትክክል አልነበረም፣ ለነገሩ ምክንያቱም ፍሬድም በሻክታር ዶኔትስክ የፓውሎ ፎንሴካ ቡድን ውስጥ ይጫወት በነበረበት ጊዜ የበለጠ ቴክኒሽያን ተጫዋች ነበር። ጓርዲዮላ ወደ ቡድኑ ከሮድሪም በላይ ሊያመጣው ይፈልግ የነበረው ለዚያ ነው፣ የጓርዲዮላ ቡድን ውስጥ ለመጫወት የላቀ ቴክኒካዊ ችሎታ ስለሚጠይቅ። ስኮት ማክቶሚናይ ደግሞ በኋላ መጀመሪያ በስኮትላንድ ብሔራዊ ቡድን ደግሞ በዚህ ዓመት በናፖሊ እንዳየ ነው። ይሄንን ተጫዋች የሚከላከል ብቻ ተጫዋች አድርጎ መበየን እንዴት ሚስ ፕሮፋይል እንደተደረገ ያሳያል አይደለም? ምክንያቱም ሁለቱም ተጫዋቾች ፍሬድ ከዩናይትድ በፊት ደግሞ ስኮት ማክቶሚናይ ከዩናይትድ ከለቀቀ በኋላ በጣም የተለየ ካራክተሪስቲክስ እያሳዩን ስለነበር፣ ለዚህ እኔ ከኮንቴ በላይ እንዲያውም ስቲቭ ክላርክ የስኮትላንድ ብሔራዊ ቡድን አሰልጣኝ መደነቅ ያለባቸው ይመስለኛል። ያኔ በቴንሃግ ብዙ የመሰለፍ እድል እያገኘ አልነበረም። በኋላ ከተጫዋቹ ጋር ተነጋገሩና የስኮት ማክቶሚናይን ታክቲካዊ ኤቮሉሽን ማየት ጀመር። ወደፊት ጠጋ አድርገው ከአጥቂዎቹ ጎን ወይም ጥቂት ሜትሮች ብቻ ወደኋላ ፈቀቅ ብሎ የሚጫወት ተጫዋች አደረጉት። ይሄ በተጫዋችነት ታሪኩ ላይ ትልቁ ትራንስፎርሜሽን ነው። ለነገሩ ቴንሃግም ቀይሮ ሲያስገቡትም አንዳንድ ጊዜ ጨዋታ ሲያስጀምሩትም ወደፊት ጠጋ ብሎ የሚጫወት ተጫዋች ማድረግ ጀመሩ እና ለመጀመሪያ ጊዜ ለስኮትላንድ ብሔራዊ ቡድን እንደዚህ አድቫንስድ ሚና ይዞ መጫወት ሲጀምር ከአሰልጣኙ ጋር ከተነጋገረ በኋላ እና ሊሰጡት ያሉትን የሜዳ ሚና ከነገሩት በኋላ ከቆጵሮስ ጋር ነበር የተጫወተው እና ልክ እንደ ዳይክ እንደ ሌላኛው የቡድኑ አጥቂ አይነት ቦታ ይዞ ክሮስ የሚያጠቃ ሳጥን ውስጥ ዘግይቶ የሚደርስ ተደራቢ አጥቂ ሆኖ እንዲጫወት አደረጉት እና ሁለት ጎል አስቆጠረ። ከቀናት በኋላ ደግሞ ከስፔን ጋር በተደረገ ጨዋታ እንደገና ጎል አስቆጠረ። ሁለት ጎል እንደገና፣ በሁለት ጨዋታ አራት ጎል ማለት ነው። በሁለት ጨዋታ ደብል ነበር የነበረው። ዳይክ ወይ ቼ አዳምስ አብረውት ይጣመራሉ እንጂ አሁን በሁለት አጥቂዎች መጫወታቸውን አቆሙና ተጫዋቹ እንዲህ አይነት ነፃነት ያለው ተጫዋች እንዲሆን ያደረጉት እና በዛ ለአውሮፓ ዋንጫው ለማለፍ በነበረው የማጣሪያ ሂደት ውስጥ በስምንት ጨዋታ ሰባት ጎል ነው ያስቆጠረው ሀሪኬን፣ ሉካኩ፣ ምባፔና ሮናልዶ ብቻ ነበር የበለጡት። ይህ አስገራሚ ነው። የበለጠ ዲፌንሲቭ ተጫዋች ተደርጎ ይቆጠር ለነበረ ተጫዋች በጣም በጣም አስገራሚ ነው። ቴንሃግም ያኔ ነው ልክ የስቲቭ ክላርክን አይነት ሚና ሊሰጡት የሞከሩት። እዛ የብሬንፎርድ ጨዋታ ላይ አሰልጣኙ ቀይረው ሲያስገቡት በጣም አድቫንሰድ ተጫዋች እንዲሆን አድርገውት ነው እና ብሬንፎርድን በሱ ጎሎች ሲያሸንፉ አምስት ጊዜ ብቻ ነው ኳስ የነካው። ሶስት ጎል አስቆጠረ። አንደኛው ኦፍሳይድ ተብሎ ተሻረ፣ ማርሲያል ኦፍሳይድ ስለነበር። ግን ሁለት ጎል አስቆጠረ። ስለዚህ ልክ እንደ አማካዮች ብዙ ኳስ አልንካም፣ ግን በአደገኛ ስፍራ አደገኛ ኳሶች ይነካ ነበር፣ አድቫንስድ በሆነ ቦታ ይነካ ነበር። እና እንዲህ አይነት አሰልጣኙ ከዘገየ በኋላ የመንቀት ውሳኔ ነበራቸው። ባለፈው የውድድር ዘመን ለምሳሌ ከሌሎቹ ዓመታት አንጻር ካያችሁት የፓሱ መጠን ቀንሷል በጣም ነገር ግን በተጋጣሚ ቡድን ሳጥን ውስጥ የሚነካበት መጠንና የሹቱ ቁጥር በጣም ከፍ ብሏል። የሚያስገርም ልዩነት ነው የነበረው። ግን በአጠቃላይ በማንቸስተር ናይትድ ተጫዋችነት በ151 ጨዋታ ነው 15 ጎል ያስቆጠረው። በዚህ ዓመት በአንድ ሲዝን ሊያውም ሁሉንም ጨዋታዎች ሳይጀምር አስራ ሁለት ጎሎች አስቆጥሯል። ልዩነቱ በዚህ በግልጽ ፍንትው ብሎ የሚታይ ሆኗል ማለት ነው እና እንደ ተሟላ ተጫዋች ነው የሚጫወተው። አሁን የተጋጣሚ ቡድን የፍጹም ቅጣት የምትሳጥን ውስጥ ብዙ ኳስ በመንካት ከአማካዮች አንደኛ 39 ድሪብል አድርጓል። እነዚህ ሁለቱ የእሱ ጥንካሬዎች ተደርገው አይታዩም ነበር፣ ስቲቭ ክላርክ እሱን ወደፊት ጠጋ አድርገው መጠቀም ከመጀመራቸው በፊት አንድ ስካይ ላይ ያየሁት ንጽጽር ነበር። ባለፈው የውድድር ዘመን በሊግ ብቻ ማለት ነው። ያው ብዙዎቹን ጨዋታዎች አልጀመረም ግን 32 ሁለት ጨዋታዎች ተጫውቷል። በዚህ ዓመት 34 ጨዋታዎችን ነው ያደረገው። የድሪብሉ መጠን አምና 8 አሁን 39 ነው የሆነው። የጎል እድል የፈጠረበት መጠን አምና 11 ነበር፣ አሁን 26። በሶስተኛ የሜዳ ክፍል ፋይናል ሰርድ በሚባለው ኳስ ሶስት ጊዜ ብቻ ነበር የቀማው። በዚህ ዓመት 13 ጊዜ ነው የቀማው። በጣም አድቫንስድ ሚና በአዲስ አሰልጣኝ ስር እንደተሰጠው በአዲስ አሰልጣኙ ስር ለእሱ አዲስ በሆነው በኮንቴ ስር እንደተሰጠው ያሳያል። ግን ይህንን አስቀድሞ ያደረገው ስቲቭ ክላርክ ነው። ይሄ ነው የእሱ አዲሱ ኤቮሉሽን እና ለናፖሊ ታክቲካ ያስፈላጊነቱም የሚናቅ አይደለም። መቼ ሲያስቆጠራቸው ጎሎች መጠን ብዙ ይጠቀሱለታል። ግን ፍሌክሲብል ነው ቡድን ውስጥ ባለው ኃላፊነት። ቴንሃግን ቢሆኑ በአብዛኛው የእሳቸው የአሰልጣኝነት ዘመን ዋና ተጫዋች አድርገው ሳይጠቀሙበት የቆዩ ቢሆንም በአንዳንድ ትልልቅ ጨዋታዎች ላይ ግን በተለይ ከኳስ ውጭ ያለው የስራ ትጋት አስደናቂ ስለሆነ ያሰልፉታል። ለምሳሌ በዩናይትድ ያለፈው የውድድር ዘመን ትልቁ ጨዋታ በኤፍ ኤ ካፕ ፋይናል ላይ የመጀመሪያ አሰላለፍ ውስጥ ተካቶ ነበር። አራት ሁለት አራት ነገር ነበር የቡድኑ የማጥቃት ሼፕ በተለይ በመጀመሪያ አጋማሽ ለነበራቸው ዶሚናንስ ትልቅ አስተዋጽኦ ነበር። ኮንቴም ከዚህ ፕሬሚስ ነው የመጣው ይህንን ተጫዋች በዚያ ስልት ነው የተጠቀመበት የበለጠ አድቫንስ በሆነ ስልት ነው የተጠቀመበት። የፕሪሚየር ሊግ ተጫዋች ደግሞ ይወዷል፣ እንዳልኩት የዩናይትድ ታሪክ የነበራቸውን ተጫዋቾች በኢንተርም በአሁን ደግሞ በናፖሊም ወስዶ ተሳክቶለታል። ሳጥን ውስጥ የሚሰጣቸው ፕሬዘንስ በተለይ ሉካኩ እንደ ድሮ ኤፊሽንት አይደለም እና ትልቅ ልዩነት አምጥቷል። ቁመቱ ሜትር ከ93 ደግሞ ክብደቱ 88 ኪሎ ግራም ስለሆነ ትልቅ ፊዚካል ፕሬዘንስ ነው። የአየር ላይ ኳስም የሚገርሙ ክሮሶች የማስቆጠር ክህሎት አሳይቷል። በጣም ተወዳጅ ካራክተርም ነው ይባላል በዛ በመልበሻ ክፍል ውስጥ። ስለዚህ በዚህ ዓመት የናፖሊ ድል ውስጥ ትልቁ ተጫዋች እሱ ነው። የዓመቱ የሴሪያ ኮከብ ተጫዋች ተብሎ መመረጡም ይገባዋል። አንዳንድ ጊዜ ከምቾት ቀጠና መውጣትም እንዴት እንደሚያስፈልግ ያሳያል። አይደለም ይሄ ማንቸስተራዊ ነው። በክለቡ አካዳሚ ያደገ ነው። ለስኮትላንድ ብሔራዊ ቡድን የሚጫወት ቢሆንም ግን የተወለደው በእንግሊዝ ነው። ስለዚህ ከእንግሊዝ ወጥቶ ወደ ናፖሊ መሄድን ወደ ሴሪያ መጓዝን ላይመርጡት ይችላሉ። ብዙ ተጫዋቾች ብዙ ተጫዋቾች የሚመርጡት አይነት ዝውውር አይደለም ይሄ። ኮንፈርት ዞንን ሰው ሁሉ ይወዳል። ለሁሉም ሰው ጥሩ ምሳሌ የሚሆን ይመስለኛል። ኮንፈርት ዞንን የመልቀቅ በአዲስ ፈተና ራስን የመፈተሽ አስፈላጊነትን የሚያሳይ ነው። ሄደ፣ እጅግ የሚያስደንቅ የውድድር ዘመን አሳለፈ።